ዓለም አቀፍ የገንዘብ ተቋም አይኤምኤፍ ለኢትዮጵያ ልማትና እድገት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገለጸ። የብሔራዊ ባንክ ገዢ ማሞ ምህረቱና የገንዘብ ሚኒስቴር አህመድ ሺዴ ከ25ቱ የዓለም ባንክ ቡድንና አይኤምኤፍ ስብሰባ ጎን ለጎን ከአይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂቫ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ ውይይቱን ተከትሎም በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከኢትዮጵያ የፋይናንስ ልዑክ ጋር የምስራቅ አፍሪካ ሀገራትን የኢኮኖሚ ሪፎርም አጀንዳ በተመለከተ ፍሬያማ ውይይት ማድረጋቸውን ገልጸዋል። ፍላጎቶቻችንን በኃይል አማራጭ ለማስፈጸም የምንሄድበት ርቀት በቃ ልንለው ይገባል ሲሉ ተፎካካሪ የፖለቲካ ፓርቲዎች ገለጹ። የአማራ ዴሞክራሲያዊ ንቅናቄና የኢትዮጵያ ዴሞክራቲክ ህብረት ፓርቲዎች የስራ ኃላፊዎች የመጣንበትን የፖለቲካ ሥርዓት በመተው ተቃርኗችንን ለማስታረቅ መነጋገርና መመካከር አለብን ብለዋል። የሀገራዊ ምክክር ኮሚሽን ኢትዮጵያ በትግል ያመጣችው መድረክ መሆኑን አንስተው ሳናባክነው ልንጠቀምበት ይገባል ያሉት ዝናብ ሰጭ የሜትሮሎጂ ገጽታዎች የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ቀጣይነት እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ የአየር ሁኔታ ትንበያ ይፋ ባደረገበት መረጃ በሚቀጥሉት አስር ቀናት ዝናብ ሰጭ የሜትሮሎጂ ገጽታዎች በአብዛኞቹ የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ላይ ቀጣይነት የሚኖራቸው መሆኑን አስታውቋል። ይሁን እንጂ አልፎ አልፎ ባሉት ቀናት ደረቅ የአየር ሁኔታ እንደሚኖርም ጠቁመዋል።